እንግዲህ ቲና አሁን ተዋረደች። አባባና ትሁት ተመካከሩ። ትሁት የመጨረሻ ጀግና ነች። አሁን አጋቹ ልጅ ቲና ላይ ተበቀላት። ቲናን እንደሚገላትም ተናገረ። እናም አሁን እሷ አባባ እንደሞተ ነው የምታውቀው። እሱ ግን አልሞተም። አባባ ደግሞ ጥላቶችን ልበቀላቸው ወይስ ለፈጣሪ ልተዋቸው እያለ ነበረ። ነገር ግን አሳዛኝ ዜና፣ ቲናን የተበቀላት ማን ነው? ያ የሰማይ ሰባሪ የሚያክል ሰውዬ ነው። አሁን ቲና ትልቅ አደጋ ውስጥ ትገኛለች። ቲናን እንግዲህ አሰናብቷት የመጨረሻ ውሳኔውን ወሰነ። በጣም ያሳዝናል። ሰላም ውድና የተከበራችሁ የዙዝነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛል። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርቲ ዘመተናል። ትሁቴን ጀግና የማያደንቃት እንግዲህ ያለ አይመስለኝም። ትሁቴ አባባን አስመልጣ ካፌ ወስዳ ምሬንዳ ምናምን ገዝታ ጠጣ ስትለውም እሱም አሁን አንድ ነገር ማድረግ አለብን ወደ ቤት እንመለስ ስትልም፣ በፍጹም እኔ ቤት መመለስ አልፈለግም። ግን እኔ እናንቺ እንደተገናኘን ማንም ሰው ማወቅ የለበትም ካሊብን ቢሆን ብሎ ነገራት። እሷም ለምን በማለት ጠየቀችው። እዩልሽ ዶቴ አሁን ካሊብን ብትነግሪው ነገሮችን እቅዶችን በስሜታዊነት ያበላሻል። ጥላቶቼ ብዙ ናቸው። ከጥላቶቼ ትንሽ መደበቅ አለብኝ። ሁለተኛ ሌላ ችግር ውስጥ መግባት የለብኝም። እናም ልጄ በሮሄ ደርሰሽ ሮሄን ነብሴን ስላተረፍሻት ፈጣሪ ባርክሽ። ላንቺ ምንም ብል ሊገልጽሽ አይችልም። ግን ደግሞ አንቺ የተለየች ሴት ነሽ አላትኝ። እሷም እንደዛ ማለት አይደለም አባዬ፣ ላንተኮ ግዴታዬ ነው አለችው። አመሰግናለሁ፣ ልጅ በማለትም መለሰላት። ሌላው አሁን አሳሳቢው ነገር ቲና እየበረረች ስትሄድ ዳኔ ብቻ ነበር እዛ የቀረው እና አጋቹም ወጥቶ ሂዷል። እንዲሁም ደግሞ አባባን ይዛው ሄዳለች። በጣም ይገርማል። ትሁቴ ይዛው ስለሄደች አሁን እሱም በቃ እዚህ ቦታ ላይ ፖሊስ መጥቶ ይዘኛል በማለት ዳኒንም ምንም ሳያደርግ ጥሎ ሄደ። ካሌብ አሁን ስሜታዊ የሆነ አባባ በመጥፋቱ ግን ትሁት ደግሞ መረጋጋት አለብህ ብላ መከረችው። እሱም እንዴት ለረጋጋት ትሁቴ አባቴ ጠፍቶ ይውል አባባን መፈለግ አለብህ፣ ጥሩ ስሜት እየተሰማኝ አይደለም ሲላትም ትሁቴ እውነቱን ነገረችው። ይውል ካሌብ ዳኒና ቲና አባባ እንደሞተ ደሞተ ነው የሚያምኑት። እናም አሁንም ሌላ ነገር ይዘው ሊመጡ ይችላሉ። ስለዚህ አባባ ደግሞ አልሞተም በህይወት መኖሩን አረጋግጫ አለው አለችው። ምን ትሆቴ አላት። አዎ ይህ ሁሉ ታዳ አባባ እኛን ለማግኘት ያልፈለገው ለምንድን ነው? እቤቱ ለምን አይመጣም? ሲላትም እቤት የማይመጣበት ምክንያት ከቤተሰብ ከጥላቶቹ ሰወር ማለትና ወደፊት ምን እንደሚያጋጥመው ለማ ለመጠንቀቅ ነው። በዛ ላይ ደግሞ ቤት ውስጥ ቢመጣ ጠያቂው ስለ ጥላቶቹ እንዴት መጣ እንዴት ሆነህ ነው እያሉ ያስመርሮታል። ስለዚህ አባዬ መደበቅ አለበት ለትንሽ ጊዜ። ትንሽ ጉዳትም ስለደረሰበት ብቻውን መሆን ፈለገ፣ ራሱን ማዳመጥ ፈለገ አለችው። ምን አላት? አዎ አባባ አሁን ደና ይሆናል። በቅርቡ ሁሉም ነገር ይስተካከላል። አንተ ብቻ ተረጋጋ እና ምላድርግ፣ ትግስት በትግስት ታገሰኝ። ቲናን ማገትን ስለተውከው በጣም ደስ ብሎኛል። አሁን ሁለቱም፣ ዳኒም፣ ሁላቸውም እንደ ሞተ ነው የሚያውቁት አለች። ዳኒ ለትሁት መቶ ነገራት። እዩልሽ አባባ፣ ምን አባባ ነበር እና ታዳ አባቧን በታገተበት ላስፈታ ስል አጋቹ እኔን የሰማይ ስባሬ ያክላል ደምሰሬም ብሎ ደፋኝ። ከዛም አባቧን ሲመታው አየውኝ። እንዴት ለምን መታው? እዩ ልሽ አባቧን ለማስፈታት እየሞከርኩ እያለ እኔን መታኝ። እኔ ወደኩኝ። አባባ ሊነሳ ሲል አባቧን መታው። በቃ ስለዚህ። እሺ ታዲያ እናንተ እንዴት ወጣ? እኔማ አባባ በወደኩበት አባባ ምን እንዳረገ አላውቅም ተዛ ስነሳ አዳር ሙሉ ራሴን ስቼ ነበር። አባባን ይዞት ጠፍቷል። ስለዚህ ሌላ ስለ አባባ ጥሩ ነገር ያልሆነ አለቲና ትሁት አላት። ምን አለችው? አባባ ሞቷል። ምን ሞት? ቀልድ ነው እንዴ? እንደዚህ ብላ ሳቀችበት ትሁት። እየነገርኩሻለሁት የእውነቴን ነው። ያማል እንዴ? እኔ በፍጹም። ኋላ ምንም ብላ ስልኳን መጎርጎር ጀመረች። ቀጠለና የምሬን ነው፣ እንደዛ ባይሆን ደስ ይለኛል አለ ትሁትና ዳኔ ተመካከሩ አሁን ትሁት እያለቀሰች እሪ የምትል መስሎት ነበር ዳኔ። ከዛም ቀጠለና ተቤት ወጣ። ትሁት ለካሊብ ስላስጠነቀቀችው ምንም አልመሰለውም። አሁን ቲና እያለቀሰች ወይኔ አባዬ፣ ወይኔ አባዬ እያለች መጣች ግን ደግሞ ምንም ማድረግ አልቻለችም። እናም አሁን መጨረሻ ላይ በጣም በሚከብድ ሁኔታ ቲና ትልቅ ወንጀል ውስጥ ገባች። አንቺ ሟርተኛ አታሞርችበት አለም ካሌብ። አባዬ መሞቱን አረጋግጫለሁ አባዬ እኔ መልካም አባዬ አባዬ እያለች ማልቀስ ጀመረች። ካሌብ ተናደደና ተነስቶ በጥፊ ደረገማት። አታሟርችበት ከዚህ በላይ እያማረኩ አይደለም የሐዘን መጨረሻው ዝምታ ነው። የእውነቴን አባባ ሞቷል አለችው። ይገርማል። በፍጹም አባባ አልሞተም ማንች ማርተኛ አላት። ከዛም ጥሏት ሲሄድ መጨረሻ ላይ እባክ ተረጋጋ ካሌ በማለት ለመነችው። ትውት ቀጠለችና ቲና ዳኒን በመጀመሪያ እንዴት አልተዋጠለኝም። እኔ አባባ ሞቷል መሰለኝ ለዚያች ለትህስ ነግራት፣ ምንም አልመሰላት። እሪ ያዙ፣ ይልቀቁ ብላ ትቀውጠዋለች ብዬ ሳስብ እሷ ጭራሽ ምንም ዶሮም የጠፋባት አልመሰለች አለው። የራሳቸው ጉዳይ አመኑ አላመኑ፣ ካሊብም አላመነም። ስለዚህ የአባባን መሞት ሰርቲፊኬት ይዣለሁ፣ ምን አገባኝ። ከዛም ሞቷል ብሎ ፎቶውን ለጥፎ አንዱ ሬሳ ላይ ማስመስገር ነው፣ በቃ መረጃ መያዝ ነው አለች ይህም መረጅ ይሄው በሀሴት አስጥፈሽ አላት አዎ ያሳዝናል በቃ አላቅም እኔ ግን ውስጤ አሁንም ሌላ መዘዝ የተደበቀ ጉድ እንዳለ ነው የሚሰማኝ አላቅም አላት አይ እንግዲህ አሁን አንተ ሁሉም ነገር አብቅቷል ያን ጊዜ ደግሞ የውርሱ ተካፋ ይሆናለው ማለት ነው አለችው እንዴት ብሎ ብቻ ትሁት የሚከብድ ነገር ነው እኔ ምንም እየተሰማኝ ጥሩ ስሜት እየተሰማኝ አይደለም፣ አላት ለማንኛውም መረጋጋት አለብህ፣ ተረጋጋ። አሁን ድሉ የኛ ነው አለችው። ይሁን እሺ፣ ግን ደግሞ አባባ ያልጠፋ ስሜት እየተሰማኝ ነው፣ ሌላ መዘዝ እንዳይመጣ፣ እሺ። አስክሬኖች ውስጥ መጋለጡ ይቀራል። ሰውዬውስ እኛን ፈልጉ አለመግደሉ በምን እርግጠኛ ነሽ ሲላትም፣ እሱ ጋር ድርድር አለ ገንዘብ ገንዘቡን ጨርሼ ስላልከፈልኩት አጋችን ደግሞ ገሎብኛል። ስለዚህ ምንም አያመጣ፣ አለችው። እንዳፈሽ ይሆን ግን ደግሞ ከባድ ወጥመድ ውስጥ እንዳንገባ አፈራለሁ አላት። አባባ አሁን የነጻነት አየር እየተነፈሰ መስመር ለመስመር፣ ጌታ ሆይ ከዛ ከወጥመድ አውጥተህ ሕይወቴን አትርፈህ እንደዚህ የነፃ አየር እንድተነፍስ ስላደረግከኝ እጅግ ከልብ አመሰግናለሁ። አሁን ጥላቶቼን ልበቀላቸው ወይስ ምላርጋቸው በቃ አንተ ታውቃለህ ላንተ ትቻለሁ በማለትም ፈጣሪውን መማጸን ጀመረ የሱን ጥላት የሚበቀላቸው ማን ነው ያ የዘማይ ስንፓር የሚያክል ቲና የቀጠረችው አጋሽ ነው እንጂ አባዬ አይደለም አባዬ ለጊዜው ከሁሉም ነገር ዘወር ማለትን ስለፈለገ ብቻውን መሆን ፈለገ ስትናፍቂ ና ስትፈልጊ መተሽ ልታይ ትችያለሽ፣ ብሎ ለትሁት ፈቀደላት። እናም ግን የኔን ክብካቤ ያስፈልጋል በቅርብ እውነት እንድንከባከብ ፈልጋለሁ። ተጎርተሃል፣ ወገብህንም ላሽ ይገባል አለችው። ችግር የለውም አስፈላጊም ከሆነ ነገሮች ሲስተካከሉ ታሽኛለሽ። አሁን ግን ወደዛ ቤት ሄጄ መመለስ አልፈልግም። ሀሊብ ልጄ በጣም አስቸጋሪ ና ግብ ስለሆነ ነገሮችን ያበላሽብኛል። ስለዚህ እባክሽን አላት። እሷም እሺ በቃ አንተ እንዳልክ ገንዘብ ያስፈልግሽ። ገንዘብ አለሽ በእጅሽ? አላት። ከዛም ትንሽ አለኝ። ለምን ፈለግከው? አዎ ለጊዜው በእጅ ገንዘብ ያስፈልገኛል ልጄ ከባንክ አውጥቼ እስከምሰጥሽ ሲላትም፣ አይ ችግር የለውም፣ ለምን አስፈለገ ብዬ ነው እንጂ አለኝ አው ውቤት ስለማልመለስ መለስ ገንዘብ ግድን ያስፈልገኛል ሲላትም፣ እሽ በቃ አባያለች። ካሊብን ሄዳ ገንዘብ ስጠኝ፣ ከደሞዝ ላይ እጠይ ትቆርጣለ አለችው። ከዛ ካሊብ ምን ያደርግልሻል? ባለፈ ሰጠውሽ አይደል? አው የባለፈውን አንዳንድ ነገሮች ገዛው፣ ስለዚህ አሁን ያንን ተዛው ከደሞዝ ላይ ማሰብ ትችላለህ ስትለው፣ ይህ እኮ ገንዘብሽ ነው፣ እንደፈለግሽ ማረግ ትችላለሽ። ትሁት አንጂ የተለየሽና የተረጋጋች ሴት በቃ ነገሮችን በማስተዋል የምታደርጊ ሴት ነሽ። እኔ በግብዝነት ላበላሽ አልኩትን አንቺ ደግሞ በትህትና አስተካከል ሸው የእውነት ቃላት የለኝም አላት። ውለታሽ አለብኝ ሲላት እኔ ለውለታ አይደለም ላባዬ ያለኝም ፍቅር ታቃላ አለችው።